አሰላሙ አሌይኩም ወርሕመትላ በረካቱሁ። ሰላም ደህና ናችሁ ውድ አብዱላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከእኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች እንግዲህ በዚህ ወር ውስጥ ተጠፋፍተናል። እንደሚታወቀው እኔም ሌላ ስራ ላይ ነበርኩ። እንግዲህ እንደሚታወቀው ሮመዳን ሲቀርብ እንግዲህ እስከዛሬው አመታቶች የሮመዳን አስቤዛዎች ላይ ስራ ስለነበርኩኝ ቪዲዮዎችን እየሰራሁላችሁ አልነበረም። ሮመዳንም ገብተዋል እንግዲህ ሁላችሁንም እንኳን አደረሳችሁ ሮመዳን ሙባረክ ሁሉ አሙአንቱም ቢኸይር ብያለሁ አላ ስኖ ከሚጠቀሙት ያደርገን ሁላችንንም እና ውድ ተመልካቾች ከዚህ በኋላ እንግዲህ ኢንሻላህ እኔም ወደ ስራ የተመልሻለሁ የምንገናኝ ነው የሚሆነው በየቀኑ በተለያዩ አሪፍ አሪፍ ቪዲዮዎችን የማቀርብላችሁ ነው የሚሆነው እንግዲህ ለዛሬ እንግዲህ ቆንጅዬ የሆነ ቤት ይዤላችሁ መጥቻለሁ በዚህ መንገድ የተሰራ ነው ፕላስቲክ ኮርኒስ ግድግዳቻክ ቤቱ 78 ነው። የውጭም ኳርቲዝ ጭምር አለው። ሙሉን የማሳያቸው ነው የሚሆነው። ለኳርቲዝስ በአሁኑ ሰዓት 78 ለሆነ ቤት ኳርቲዝ እናሰራም ብለን ብናስብ ስንት ብር ያስፈልጋል ወይም ይፈጃል የሚለውን ሙሉ መረጃም የማካፈላቸው ነው የሚሆነው። መቃኑን እንግዲህ እንደምታዩት በደንብ ምርጥ ሆኖ የተገጠሙ መቃኖችን ነው የምትመለከቱት። ማሻአላህ ተባረከላህ። ግድግዳችሁም በሚያምር ሁኔታ ዘኮሎ ተቆርጧል። የመብረቅ ቀበሮዎቹ ሁሉ ነገር በሚያምር ሁኔታ የተሰራ የሆነ ቤት ነው። ማሻ አላህ ይህን ይመስላል። ኮሊደርም ጋር ውድ ተመልካቾች፣ ቪዲዮ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንግዲህ ተጠፋፍተን ከርመናል። ቻናሉም እንግዲህ ትንቀሳቀሱ አልነበረም። ከዚህ በኋላ ሁላችሁም ላይክ፣ ሼር እያደረጋችሁ ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ። በጣም ብዙ በርካታ አሪፍ አሪፍ የሆኑ ስራዎች አሉ። እነሱ ስራዎችን እንግዲህ የማሳያችሁ የማቀርብላችሁ ነው የሚሆነው። እንዲሁም ደግሞ የግንባታ እቃዎችም የቀናነሱ ሲሚንቶን ይመስል የቀናነሱ ማቴሪያሎችም አሉ። አሁን ላይ መስራት ለምትፈልጉ ሙሉ መረጃውን እንግዲህ ከነገ ጀምሬ ርዝን ላ ወደ እናንተ የማደርስ ነው የሚሆነው። ሌላው እንግዲህ እዚህ ላይ ብዙ ነገር ተስተካክለው የተሰሩት ለምሳሌ ቲቪ ስታንድ ጋር ስትመጣ ወደ ሌሎ ተጠግቶ የተሰራ ነበር፣ ብር አያስከፍትም ነበር። ይህ እንግዲህ ተነቅሎ ድጋሚ ግድግዳውን ቻክ ተሰርቶ እንዲሁም ደግሞ ቲቪ ስታንዱም በር እንዳይከለከል ተደርጎ በዚህ መንገድ ቦታውን ጠብቆ ነው የተሰራው። ስለዚህ ማንኛውንም ስራ ስታሰሩ ባለሙያ መርጣችሁ ማሰራት ይኖርባቸዋል ማለት ነው። ምክንያቱም ቤቶች ብዙ ብር ነው እንግዲህ የሚወጣባቸው ስለዚህ ድጋሚዎች ማውጣት አይኖርባችሁም። ዝቤ ላይ እጅግ በጣም ብዙ የሆኑ ስራዎች ናቸው የተስተካከሉት። ከውጭም የማሳያቸው ነው የሚሆነው ኳርቲዙንም በተመለከተ ማለት ነው። ይህ እንግዲህ የውስጡ ሁኔታ ነው። ፕላስቲክ ኮርኒስ፣ እና እንዲሁም ግድግዳቻ ቀለሞችም በዚህ መንገድ ተሰርተዋል። ወደ መኝታ ክፍል ስንመጣ ደግሞ የግርግዳውን በዚህ መንገድ ነው እንግዲህ ቀለሙ የተቀባባው። ዲዛይኖም ይህንን ይመስላል ማሻላህ እያላችሁ ሁላችሁም ቆንጆ ነገር ነው እንግዲህ የተመለከታቸው ያለው። እዚህ ጋር ሸዋራ አለ። የሸዋሯን ቤቱም ቁመቱ ማሻላ ነው የምትመለከቱት። እዚህ ጋር እንግዲህ ይቺ ክፍተቷ ትከደናለች። አንዳንድ ብልሽቶች ቢኖሩ የመብራት የምን በዚህ ተገብቶ ነው መስተካከል የሚኖርበት ማለት ነው። ሌላው የመቃኑ አገጣጠም ምናምን ምርጥ ነው የምታዩት ማለት ነው። ማሻላ እዚህ ጋር እንደምትመለከቱት ሁሉም ነገሮች ውብ የሆኑ ስራዎች ናቸው ዝቤ ላይ ያሉት ውጩ የተሰራ ኳርቲዝ አለ እንግዲህ። ስለ ውስጡ ይሄን ያክል ካልኳችሁ ስለ ውስጡ ደግሞ የምላችሁ ይሆናል፣ አብራችሁ ይቆይ። የተሰራ የሆነ ቤት ነው። ለዛሬ እንግዲህ ይህን ነጀላችሁ የቀረብኩት፣ እንዲሁም በጣም ብዙ አዳዲስ ነገሮች ይኖራሉ። እንግዲህ ከነገ ጀምሬ ቤዝኔላ እያንዳንዱ ወደ እናንተ የማደርስ ወይም የማቀርብላችሁ ነው የሚሆነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። የዞትር ተከታታዮች እንደተለመደው ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን መስጠት ይኖርባችኋል ማለት ነው። በተለይ ላይክ አድርጉ፣ ለሌሎችም እንዲደርስ ቻናሉም ሰብስክራይብ አድርጉት። እንግዲህ ቁሞ ነው የከረሙ ሰሞኑን። ስለዚህ አሁን የእናንተ ላይክ፣ ሼር፣ ሰብስክራይብ ያስፈልገዋል ማለት ነው ለዚህ ቻናል። ለማንኛውም ቤቱ እንግዲህ እንደምትመለከቱት ሰባት በስምንት የሆነ ቤት ነው ኳርቲቱን የተሰራው ዙሪያው እንግዲህ በውስጡም ፕላስቲክ ወድ ተሰርቷል። የውጭም እንደምትመለከቱት ፕላስቲክ ነው የተሰራው። ይህ ቤት እንግዲህ በፕላስተር የተቆረጠው ከአሁን በፊት እንግዲህ ስለ ኳርቲዝ ስራ በሁለት አይነት መንገድ እንደሚሰራ ነግሬያቸዋለሁ። የመጀመሪያው እንዳለ ሁለት በአንድ ሲገረፍ ለኳርቲዝ ዝግጁ ማድረግ መስመሮቹ ማለት ነው። ወይም ሌሎችም ዲዛይኖች ሊሆኑ ይችላሉ። እነዛን ዲዛይኖች ከግርፉ ጋር መካተት ይችላሉ፣ አስቀድሞ ማለት ነው። አንዱ ያ መንገድ በዛ መንገድ የሚሰራ ነው። ሌላኛውና ሁለተኛው ይህ የምትመለከቱት ነው። ይህ እንግዲህ ሁለት በአንድ ከተገረፈ በኋላ ቀጥታ በዚህ ኳርቲ ሲሰራ፣ እነዚህ የተቆረጡት በፕላስተር ነው። ቡኒ የምትመለከቷቸው ቡኒ ቀለሞቹ የማቆ የተቆረጡበት ማለት ነው። እነዚህ ፕላስተር ነው። ፕላስተሩ ይላከክና ቀጥታ ኳርት ይሰራል። ከዛ ፕላስተሮቹ ማንሳት ነው፣ እነዚህ ቀለሞችን ከዛ ላይ መቀባት ነው የሚሆነው። ስለዚህ ለዚህ ቤት እንግዲህ ቤቱ እንደነገርኳችሁ 78 ነው 32 ኳርቲዝ ወስዷል ማለት ነው የባለሙያ ምንም ብሎ እስከ 90 ሺህ ያለቀ የሆነ ስራ ነው እንግዲህ ስለዚህ 78 ለሆነ ቤት በአሁኑ ሰዓት ኳርቲዝ ዳሰራ ብላችሁ ብታስቡ እስከ 90 ሺህ ብር የሚያስፈልጋችሁ ነው የሚሆነው ቤቱ ማሻአላ እንግዲህ እንደዚህ በዚህ መንገድ ተሰርቷል ፊትለፊት ነው የማሳያችሁ ነው የሚሆነው ፊትለፊቱ ላይ እንግዲህ በፊት አንዳንድ ሌላ ባለሙያ ጀምሮት ነበር። እንግዲህ ያን ተሻሽሎ ነው አሁን እንግዲህ በዚህ መንገድ ተስተካክሎ እየተሰራው። ለማንኛውም እንግዲህ አብራችሁ ይቆዩ እስኪ። ውድ ተመልካቾች ፊት ለፊቱ እንደምትመለከቱት እንግዲህ መጀመሪያ ላይ ከላይ በኩል እንደምትመለከቱት በዚህ መንገድ አድርገው ነበር የተሰራው። ይህ አሁን ሙሉ የሚጠፋ ነው። ይሄ ፊት ለፊቱ ገና ጀርባው ብቻ ነው የተሰራው እንጂ ፊትለፊቱ ገና መስተካከል ይኖርበታል። እንደ አዲስ ነው የሚሰራው ማለት ነው። ስለዚህ ስታሰሩ ባለሙያ መምረጥ ይኖርባችኋል የሚባለው ለዚህ ነው ማለት ነው። አሁን እዚህ ጋር እንደምትመለከቱት በዚህ መንገድ እንደዛ አድርጎ ኳርቲዝ ሰራም ብሎ መውጣት ከባድ ነው የሚሆነው ማለት ነው። ስለዚህ ይህ ቤት ደግሞ አሁን ፊትለፊቱ ይስተካከላል ጀርባው በዛ መንገድ ተሰርቷል። ፊት ለፊቱም ልክ እንደ ጀርባው ሁሉ በደንብ ሆኖ በሚያምር ሁኔታ የሚቆረጥ ነው የሚሆነው ማለት ነው። ስለዚህ ቤታችሁን ስታሰሩ ብዙ ወጪ ስታወጡ የምታሰሩት የትኛውንም አይነት ስራ ባለሙያ መርጣችሁ ማሰራት ይኖርባችኋል ማለት ነው። ምክንያቱም ቀላል ወጪ አይደለም የሚወጣበት ማለት ነው። እንግዲህ እንደምትመለከቱት ጀርባውን አይታችሁ ፊት ለፊቱን ስታዩ በጣም ነው የሚያስጠላው ማለት ነው። ስለዚህ ስራ ሲሰራ ብዙ ገንዘብ ብዙ ገንዘቦች እየፈሰሱበት ባለሙያ ግዴታ በምረጥ ያስፈልጋል። ምክንያቱም ቀላል ወጭ አይደለም የሚወጣው ማለት ነው። ይህ ቤት ላይ እንግዲህ መጀመሪያ ለሌላዎች ወጥቷል፣ ሁለተኛ ሁን ደግሞ ሲስተካከል ድጋሚ ነው ወጪው። ያው ነው ተመሳሳይ የሆነ ወጪ ሁለት ጊዜ ማለት ነው። ነገር ግን ጠቅልል ያለ አንድ ባለሙያን መርጦ ማሰራት እጅግ በጣም ተመራጭ ነው የሚሆነው ማለት ነው። ኪሳራ ይደናል ማለት ነው። ስለዚህ ምልላችሁ ነው፣ ባለሙያም መርጣችሁ አሰሩ። ለማለት ያክል ነው። ውድ ተመልካቾች ቪዲዮውን ላይክ፣ ሼር አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። አሪፍ አሪፍ ስራዎችን እንግዲህ በዚሁ ወር ውስጥ የተሰሩ በርካታ ስራዎች አሉ። ከነገ ጀምሬ ሙሉ መረጃዎችን በዝርዝር ስንት ብር ይፈጃሉ የሚለውን ጭምር እያንዳንዱ ወደ እናንተ የማቀርብላችሁ ነው የሚሆነው። እንዲሁም አንዳንድ የግንባታ እቃዎች ምንስ ቀንሷል፣ ምንስ ጨምሯል፣ ምንስ ባለበት ነው፣ እያንዳንዱ አዲስ ለምትሰሩም ሙሉ የማቴሪያልስ ዋጋ አሁን ላይ ስንት ነው፣ በርካታ ስራዎችን ይዤላችሁ የምቀርብ ነው የሚሆነው። እስከዛው በያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ወረህመቱላህ ወበረካቱሁ።